አሰላሙ አሌይኩም ወረህመቱላ ተዓላ ወበረካቱ ውድ የተከበራቸው የቻናል የቤተሰብወይ ሰላም እንዴ ናቸው? ከኔ ጋር አልሐምዱሊላህ። ጉዞ ወደ ገበያ ገበያ እየሄድኩኝ ነው። በዛውም የአክስቴ ልጅ ቤት አለ እዚህ እዚ ኮቦልቻና ይሸጣለሁ አስታውቅልኝ በቪዲዮ ምናምን ብላኝ፣ እሱን በቃ ቀርጽ በዛው ሄድኩኝ ደርሻለሁ እዛ። ይህ ነው ቤቱ ማሻአላህ። በጣም ሰፊ ቦታ ነው። ሁለት መቶ ካሬ ነው ቦታው በቆሎም ዘርተናል ማለት ነው። ቤቷ ይቺ ናት። ሁለት ክላስ ናት። ሁለት ክላስ ቤት ቦታው ላይ አለ ማለት ነው። 200 ካሬው ላይ ኤል አድርጎ ማጣፍ መስራትም ይቻላል። ከታችም ለብቻም ያሰራል። ሰፊ ቦታ ነው። 200 ካሬ ነው። ይሄንን መሸጥ እንፈልጋለን ማለት ነው። እንግዲህ የሚፈልግ ካለ የምትፈልጉ ካላችሁ አናግሩኝ። ኮምቦልቻ ነው የምንገኘው ማለት ነው። በጣም ደስ የሚል ሰፈር ነው። ማሻአላ ቤቱም ደህና ነው። በዚህ በጎን ቀጥሎ ኤል ማጣት ይቻላል። ውሃ አለ፣ ውሃ አስገብታለች። መብራትም አለ፣ ያው የተሳበ ነው መብራት ግን ቆጣሪ ገና አላስገባችም። ውሃ ግን አስገብታለች ማለት ነው። በጣም ሰፊ ግቢ ነው። ማሻአላ ተባረክ ረህማን ኩሽናም አለች፣ የምጣድ እንጀራ መጋገሪያ ኩሽና አለች። ግቢ ላይ የምታምር የአበባ ዛፍ አለች። እቺ አበባ ናት እቺ፣ ዛፏ ስታብብ ቀይ በጣም ቀይ ቆንጆ አበባ ነው። ምን ትልም ማለት ነው። ይሄ ሁሉም ቦታ አንድ ላይ ነው። ከታች ከዚህ ከኩሽና ጀምሮ እስከ ቤቱ ድረስ ያለው ነው ቦታው ማለት ነው። መግዛት የምትፈልጉ ልጆች ካላችሁ አናግሩን። ደስ የሚል ሰፈር ነው። እኔው ሰፈር ነው። እኔም ጋር ቅርብ ነው ማለት ነው አንድ ከኔ ቤት አምስት ደቂቃ እንደዛ ቢያስኬድ ነው እንጂ በጣም ቅርብ ነው። ማሻአላ ለላይ በቆሎም አለ። ይሄ ማሻአላ ተባረከ ራህማን። እንግዲህ ይሄ መግዛት የምትፈልጉ ካላችሁ አናግሩኝ። ዋጋውን ያው ገዥ ሲመጣ ነው እንግዲህ የምናገረው። ስንት ያወጣል? እስኪ እናንተ ደግሞ በኮሜንት ገምቱ ስንት ያወጣል ይሄ? ቤት ከነ ቦታ ሁለት መቶ ካሬ ቦታ ላዩ ላይ ሁለት ክላስ ያለው ቤት ማለት ነው። ሽንት ቤት ኩሽን አለው። ውሃ ገብቷል፣ መብራትም አለ። ተሳበ ነው እንጂ መብራትም አለ ለጊዜው ማለት ነው። ይሄው ጎረቤትም ቤት ምናምን አለ፣ ጎረቤት አለ። አካባቢ ቤት ተሰርቶበታል። ያኔ በጣም ዛራ አይደለም። ያው መኖሪያ ለመኖሪያ ሰፈር ቆንጆ ምቹ ነው ባጃጅ ምን መኪና ምናምን ለልጆች ውጭ ያስጫወቱ ምናምን የማያስቸግርም አካባቢው። ትምህርት ቤት አለ በቅርብ የተሰራ ቅርብ ትምህርት ቤት አለ። ለመኖሪያ ምቹ ነው፣ እንዲሁም ቀበሌውም ቅርብ ነው እና ለመኖሪያ መጣን ቆንጆ ሰፈር ነው። ጎረቤትም እየኖሩበት ነው ነዋሪ ያሉ ጎረቤቶች ማለት ነው። ዙሪያውም ቤት ነው፣ ለመካከል ነው ቤቲቱ ቁጭ ያለችው። ከፍ ያለ ቦታ ነው እንደውም ቤቱ የተሰራበት፣ እና በረንዳ ላይ በቀብሮ ሰፈሩ እንዳለ ይታያል። ማሻላ በጣም ደስ የሚል ቦታ እና ቤት ነው። ማን ነው ባለድን እንግዲህ እዚህ ባለቤት መሆን የሚፈልግ ያናግረኝ ማለት ነው። ማሻላ በጣም አረንጓዴ ነው ሰፈሩ። ማሻላ ያው ክረምትም ስለሆነ ደስ ይላል። በቆሎ ዘርተዋል። ቤቱ ተከራይቷል አሁን ሰው አለበት ውስጡ። ምናምን መሰወር አልቻልኩት፣ ስለተከራየ ባለቤቶች ስላሉ ያው ገብቶ መሰወር ምናምን ትንሽ ይደብራል። ሰው ቤት እና ተከራዮች አሉ። ለጊዜውም ቤቱ ያኖራል ማለት ነው። ቤቲቱ ራሱች ራሱ ቢገርፏት ምናምን በጣም ቆንጆ ቤት ናችን። በረንዳ ምናምን ይሄን እንጨት ወደዛ ጣጥሎ በረንዳዋን ምናምን አድርጎ የበረንዳው ብረት አልተደረገለትም። በእንጨት ነው ወደ ብረት ተቀይሮ ምናምን ቤቱ ብትገረፍ በጣም ቆንጆ ቤት ናት፣ ለመኖሪያ ማለት ነው። እና ይሄን ይመስላል። ይሄን ይዤላችሁ መጥቻለሁ። አስተያየት ካላችሁ ጻፉልኝ በኮሜንት፣ እንደውም ጥያቄም ካላችሁም ጻፉልኝ። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩም ላኸይር እላለሁኝ። ላኸይር ጀዛችሁን ይክፈላችሁ። እና ይሄን ይመስላል ውዶችዬ። እንግዲህ የምትፈልጉ ቤቶች ካላችሁ በውስጣና ብሩኝ። ሰላሙ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።